ዲን ያላትን ምረጥ ያሉበት ምክንያት ምንድነው? ስትኗኗራት አብረአት ልትኖር ነው ነውና መሳገባት፣ ጠዋትም ከሷ ጋር ማታም ከሷ ጋር ቀንም ከሷ ጋር ነህና፣ ዲን የሌላት ከሆነች አደጋ ነው። ምክንያቱም ረሱል አለይሂ ሰላቱ ወሰለም ሐታ ተራ የሆነን ጓደኛ መያዝ እንዳለብህ ሲናገሩ ምንድነው ያሉት? አንድ ሰው መጥፎ የሆነ ጓደኛ ጋር የሚውል ከሆነ ልክ እንደ እሳትን እንደሚ ከሚነፋ ሰው ጋር እንደሚውል ሰው ነው አይደል እሳትን እንደሚነፋ ሰው እሳት የሚነፍቱ ታውቋቸዋላችሁ አይደል ይሄ ቢላዋ ምናምን የሚሰሩ የዚህ ሰዓት አንተ ሙቀቱ ያስቸግረሃል እሳቱን ለይታ ይችላል አስቸጋሪ ነው መጥፎ ጓደኛ ማለት ማለት ይሄ የእሱ መጥፎ ነገር አንተ ጋር መድረሱ አይቀርም ጥሩ ጓደኛን የመረጠ ሰው ደግሞ ልክ ምን ምን አይነት ሰው ጋር እንደተጓዘ ሰው ነው አሉ እንደተቀመጠ ሰው ጋር ነው አሉ ሚስት እንደተሸከመ ሰው ጓደኛ ጓደኛ ጉዳይ ሲመጣ የምታማክራት ሚስትህን ጥሩዋን መምረጥ ነው ያለብህ። አረ አዎ ይንጠረጠራል።